ከዛሬ በራስሽ ነው አይደል? ይቅር ስት የነበረውም ይቅርታ ስትቀበይም የነበረው በራስሽ በኩል ነው። አሁን እስ ለልጅ ስቲ ደግሞ አንድ እድል ስጭውና ለልጅ ስቲ መስዋዕት መክፈል እኮ ነው። በቃ ጥፋቱ ከአንዱ ወገን ብቻ ሲሆን ወይም ደግሞ ተመሳሳይ ሲሆን፣ አትሊስት ጥፋት እኮ ሲቀየር ለወጥ፣ ራሱ ስታሪ ትንሽ በከለር ቢሆን ነገር ቀየር ስታሪጉ አሪፍ ነው። ኤቭሪዴይ ተመሳሳይ ጥፋት ሲጠፋ እና ደግሞ ተጎጂ አንድ ሰው ሲሆን ቤተሰብ ሩታ በአንድ ቤት መጥታለች። ያላያችሁ የውሷም ሼር አድርጋለች፣ በሼር ታገኛላችሁ፣ ቪዲዮ ማለት ነው። እንግዲህ በፍቺ ምንም ሀሳብ እንዳልቀየረችው ነው የተናገረችው። ያለችው የው ሀሳቢን አልቀየርኩም የው መፋታት ነው የምፈልገው እያለች ነበረች። ያው ልክ ናት ሩታዬ ማለት ነው አርብሽ ካሁን በኋላ ይጠቅማታል ብዬ አላስብ፣ እውነት ለመናገር ማለት ነውና እንደምታዩት፣ ይሄው ቲክቶክ ላይ የሚለቆ ቪዲዮ በጣም የሚደብር ነው። ብቻ ፈጣሪ ልቦና ይስጥ። ሌላ ምን እንላለን? እውነት ለሁነት፣ እንኳን ለርጉዝ ሚስቱ አላዘን ሰውዬ። እውነት እቺ ያያ ሜዳ፣ እውነት ለሷም ይጠቅማታል ብዬ አላስብ፣ እውነት ሁነት ለመናገር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራቸው ቤተሰቦች እንዴት ናቸው? ልዩ ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦችን። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታትኝ ለማለት ይፈልጋለሁ፣ የኔ ውዶች ማለት ነው። እንግዲህ ቪዲዮን ባካቸው ሼር አድርጉልኝ በቻላቸው አቅም ማለት ነው እና ላይክ አድርጉ፣ ላይክ አይከፈልበትም በእናንተ እንኳን ባይጠቅማችሁ ላይክ ለኛ ይጠቅመናል። እውነት ላይክ አድርጉ ልን ማለት ነው። እውነት ለመናገር አበረታቱን። የኔ ውዶች በተለይ የመዳም ቅማሞችን አበረታቱ። አይከፈልበት ላይክ አድርጉ፣ ከቻላችሁ ቪዲዮ ሼር አድርጉልኝ። እውነት ለመናገር የኔ ውዶች ማለት ነው። ሌላ እንግዲህ ሩታዬ የኔ ጣም በላይ የኔ ስዊት ማለት ነው መታለች። እውነት ለመናገር ስለመጣ ደስ ብሎኛል። ብዙ ልጆች ስትጨነቁ የነበረች በሌላ ቤት መታለች። እውነት ለመናገር ታ ወልዳለች። ትላንትና የተለቀቀ በሷ ቤት አዲስ ቪዲዮ አይደለም የድሮ ነው እያላችሁ የነበራችሁ ሁላችንም የድሮ አይደለም ቤተሰብ። ይሄ ቪዲዮ ማለት ነው የትናንትና በሩታዬ ቤት የተለቀቀ ቪዲዮ የድሮ የተቀረጸ ቪዲዮ አይደለም። ይሄ ትናንትና እራሱ ነው ቪዲዮ ማለት ነው። እና ሩታ ደግሞ ዛሬ በሌላ ቤት መታለች። ስለዚህ ሩታ አልወለደችውም ማለት ነው። አይዟችሁ፣ በቻላችሁ ሁላችንም በጸሎት እናስባት እንጂ አልወለደችውም ማለት ነው። ብትወልደ እኮ በሌላ ቤት አትመጣም ነበረ። ወልዳለች በጣም ብዙ ልጆች ስትጨነቁ የነበራቸው በቲክቶክ እንግዲህ ሩታዬ ከቼ ብላ መታለች ቪዲዮ ያላያቸው ከሆነ ይኸው ሼር አድርጋለች። ገብታቸው መዳመጥ መሰማት ትችላላችሁ ብዬ አስባለሁ። እንግዲህ ሩታ ያው ከአርብሽ መለየት ነው በቃ የሱ ሀሳብ ማለት ነው። ቤተሰብ ያው ከሱ ጋር መሆኑ እንደማትፈልግ ያው ነገሮቹን እየጠበቀቸው ያለችው ማለት ነው እና የፍቺን ወረቀት ሳል ጨርስ፣ ሳልወልድ ጥሩ ነው፣ የቀጠሮ ወደዛ ተራዝሞብኛል። ሳልወልድ በፊት ነገሮች ሁሉም ብጨርስ ጥሩ ነው እያለች ነበረች። እሱም የራሱን እዮት እየኖረ ነው፣ እኔም የራሴን እዮት እኖራለሁ፣ እየሰራሁ ልጄ ነው አሳድጋለሁ እያለች ነበረች ሮታ። እውነት ለመናገር አሁን ሮታን ባታስጨንቁ እኔ ደስ የሚለኝ ማለት ነው፣ እዚህ ጋር ምንም አስተያየት የምሰጣበት ምክንያት የለም። ቤተሰብ ማለት ነው። የሩታ ውሳኔ ትክክል ናት ብዬ ነው ማስበው፣ ምክንያቱ በዚህ ወደ ኋላ ተመልሳ በዚህ ርዕስ ላይ ባትመጣ እንደ ባለፈው። አሁን በጣም አሪፍ አሪፍ ቪዲዮ የለቀቀችልን ነበረ ርተ ከቤተሰቦቿ ጋር ስትመጣ፣ ብዙ ሰው ነው እውነት እየወደዳት ማለት ነው። እና ከዚህ አይነታ ውስጥ ወጣ ለራሷ እረፍት ቢሰጣ ጥሩ ነው ብዬ አስባለሁ። ምክንያ ነው አይጠቅማትም። ለምን ሁሉም በእሷ መሸቀል ነው ሚፈልጉ? ኋላ ሩታ እኮ ይታይ አይኖርም ተቃላቸው አይደለ። አቶ አርብሽ ራሱ ቻናሉ በጣም ነው የቀሰቀዘ። እንደ አዲስ በሩታ ስም ድራማ ሊጀምሩ ነው ተቃላቸው። ሩታ እዚህ ድራማ ላይ ማታ ያው በዚህ በወርጉዝ ሰዓት ላይ እንኳን ድራማ ከነሱ ጋር ብትቀጠለ ደስ ላችኋል። አያችሁ ከለ ሩታ ቻናላችሁ አይታይም። ስለዚህ ከዚህ አይነት ብትወጣ፣ ሩታ በራሷ ስራ ብትመጣ፣ እስከምትወልደ ድረስ ከቤተሰቦቿ ጋር ፈታ ዘና ያለች ቪዲዮ ብትለቅልን ደስ ለኛል። አልሆነት ለመናገር ከዚህ ዙራ የሚሰሩ ስራ ከዚህ አይነት አብቶች ደስ ስለና፣ ሩታዬ እኛ በጣም ተደስተን እውነት ከቤተሰቦችሽ ጋር እንደዚህ ስለመጣሽ ደስ ብሎን፣ ሌላ ርዕስ ባት ቀይርልን ደስ ስለና። ለምን ፕራንክ እያደረሽ የወርግዝናሽን ሰዓት ግዜሽን ብት ግዜሽን ደሳስ የምል ጊዜ ብታሳልፍ ነው ደስ የሚለኝ። እውነት ለመናገር ብዙ ሰው ነው በጣም ደስ ያለ ሩታ በራሱ አስራ ስትመጣ ብዙ ሰው ነው የተቀበላት። እስከ ሶስት መቶ ሺህ ምናምን እይታ ነው የታየላት ገባቸው ሀያ ምናምን ሺ ላይክ ማለት ነው። አስባችሁ ማን እንደ የራሱ ስራ። ሩታ እንግዲህ የካርብሽ ጋር መለያየት እንደምትፈልገው ነው አሁንም እየተናገረችው ያለችው ማለት ነው። እና ባታስገድዷት፣ እየደወላችሁ ነይ ነይ ባትሏት ጥሩ ነው ብዬ አስባለሁ። የራሷ ጭንቀት አለባት ማለት ነው። እና በዚህ ሰዓት የራሷ እረፍት ብትወስደው ጥሩ ነው። ከዛ እንግዲህ ከወለደችውም በኋላ አይታወቁም እንዳሉ የፈጣሪ ካለ ልጅ ከወለደች በኋላ ልጆች ልጁ እያስታርቃቸዋል ብዬ አስባለሁ። ግን የአርብሽ የሚያደርገው ድርጊት በጣም ስለሚደብሩ ብቻ አላቅም። እግዚአብሔር ልቦና ይስጠው፣ ወደ ራሱ ይመልስ ነው ምለ ሌላ ምን ላለች ያያ ሜዳ ከሱ ጋር መቼም ተለጥፋን ያለችው ማለት ነው። ብቻ ከባድ ነው። እግዚአብሔርም እኛ እኮ አስታይ ሰተን ሰተን ስተን ግራ ተጋብተናል ጋይስ ስለዚህ ሩታ ብቻ ደህና ትሆንልን፣ በሰላም ትውለድልን። ሁላችሁም በቻላችሁ አቅም ጸሎት አድርጉለት። የምሬ ነው የምላችሁ። በዚህ ሰዓት ሩታ ጸሎት ያስፈልጋታል፣ የራሷ ጊዜ ያስፈልጋታል። ከእንደዚህ ድራማ ብትወጣው በቃ ሰዎች መለያየትም ካለባቸው ይለያያሉ። ህይወት ይቀጥላል እንዳለችው ማለት ነው። ህይወት ይቀጥላል እሱም ይሄው እየኖረበት ስለሆነ ማለት ነው። እና አርብሽ የሚመለስ ሰው አይመስለኝም። ቤተሰብ አሁን ሮተን እንደዚህ አድርጓት፣ ፌሬ ሜላጋ ምን አይነት እርግጠኛ ነው ከእሷ ጋር እንደሚሆን ምን አይነት እርግጠኛ ነው። ስለዚህ አርብሽ በየጊዜ ሴቶችን መቀያየር ስለሚፈልግ የሴቶች ነጋዴ ስለሆነ፣ ስለዚህ አርብሽ የሚመለስ ልጅ አይደለም። ወይን ነገ ላይ ተጻጥቶ ወደ ኋላ ተጻጽቶ ሊመለስም ይችላል። ገባችሁ። ስለዚህ የልጅነት ነገርም ይኖራል ብዬ አስባለሁ። ብዙ ነገር ተናግረና ተናግረና ተናግረን በቃ ምንም ማለት ነው። ምንም በቃ መሰማ የለም እሱ ማለት ነው። እና ብቻ ከባድ ነው። የሰው ልጅ ተመክሮ ተመክሮ ካልተመለሰ ከባድ ነው። ስለዚህ ሩታ ብቻ ደናት ሆነልን ሁላችሁም ባላችሁ ሀቅም ሁላቸውን ጸሎት አድርጉለት። ወጣ ያልወለደችውን ብዙዎቹ አታስቡ። ቪዲዮ ያላያችሁ ደግሞ ገብታችሁ ማየት ትችላላችሁ። እኔ ውዶች ውድድ ነው ማደርጋችሁ ደግሞ